ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ብላችኋል? ከተወዳጁ ብስራት ወደ እናንተ የሚደርሰውን የሰዓቱ መረጃዎች ላጋራችሁ ሚሊዮን ሙሴ ዚህ ስቱዲዮ ተገኝቻለሁ። እናንተ አብራችኝ በመቆየት እንድትከታተሉኝ ከወዲሁ ጋብዛለሁ። የሀገር ውስጥና ዓለም አቀፋዊ ጉዳዮች ይኖሩኛል። በማስቀደም ታዲያ የሀገር ውስጥ ጉዳዮችን ለንገራችሁ። ደህነታቸውና ጥራታቸው ያልተረጋገጡ የምግብ ዘይቶች፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆኑ። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሁፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸውን ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ ምግብና መድኃኒት ባለስልጣን አሳስበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የህዝብና የኮሚኒኬሽን ዳይሬክተር አቶ አብራ ደመቀ ለብስራት ሬዲዮና ቴሌቪዥን እንደተናገሩት በተሰራው የገበያ ቅኝት የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ደህንነታቸውን፣ ጥራታቸው ሳይረጋገጡ የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሁፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች ተገኝቷል ተገኝቷል ብለዋል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝትና ቁጥጥር ምርቶቹ የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራቾች አድራሻ ያልተገለጸባቸው፣ አስገዳጅ የደረጃ ምልክት የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብአት ዝርዝር ያልተገለጸባቸውና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸውም ተለይቷል ተብለዋል። በገበያ ቅኝት ወቅት የተገኙት ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ገላጭ ጽሁፍ አስገዳጅ ደረጃ ደረጃ ያላሟሉ መሆናቸው መለየትም የተቻለ በመሆኑ ምርቶቹ ህብረተሰቡ እንዳይጠቀማቸው ሲሉም አቶ አበር አሳስበዋል። በገበያ ቅኝት ወቅት የተገኙ ምርቶች ዝርዝር መካከልም የተለያዩ የለውዝ ቅቤ ምርቶች ይገኛሉ። እነዚህም ማዕዛ የለውዝ ቅቤ፣ አያልነህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፊያ የለውዝ ቅቤ፣ ስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ ሲሆኑ፣ በተጨማሪም የተለያዩ የምግብ ዘይት ምርቶችም ተዘርዝረዋል። እነሱም ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሙያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይት ናቸው። አስር የተለያዩ ምንም አይነት ገላጭ ጽሁፍ የሌላቸው የከረሜላ ምርቶች መሆናቸውንም ህብረተሰቡ እንዲያውቃቸው ሲል ባለስልጣኑ አስታውቋል። ዘገባው የትዕግስት ላቀው ነው። ወደ ሆቴሉ እንዳልገባ ከለከለኝ በማለት የሆቴል ቤቱን ስራ አስኪያጅ የገደለው ግለሰብ በስራት ተቀጣ በጅማ ከተማ አስተዳደር ወረዳ ሁለት ውስጥ ቀደም ሲል በነበራቸው ቅራኔ ቂም በመያዝ የሆቴል ቤቱን ስራ አስኪያጅ በስለት ወግቶ የገደለው ግለሰብ በስርዓት መቀጣቱን የጅማ ከተማ አስተዳደር ፖሊስ አስታውቀዋል። የጅማ ከተማ ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ለብስራት ሬዲዮና ቴሌቪዥን የላከው መረጃ እንደሚያመላክተው ተከሳሽ ፉአድ ከደር የተባለው ግለሰብ ህዳር 6 ቀን 2017 ዓ ም የወንጀል ድርጊቱን መፈጸሙ ተገልጿል። በጅማ ከተማ ወረዳ ሁለት ቦሬ ቀበሌ ውስጥ የኑማፍ ሆቴል ስራ አስኪያጅ ሆኑትን አቶ አዳነ ወልደማርያምን ከዚህ ቀደም የነበራቸውን አለመግባባት ምክንያት በማድረግ ቂም ይዞ ምሽት ሶስት ሰዓት ሰባት ተኩል ላይ በስለት ወቅቶ ጉዳት በማድረስ እንደተሰወረም ተገልጿል። ተከሳሹ በሆቴሉ ስራ አስኪያጅ ላይ ጉዳት አድርሶ ህይወታቸው እንዲያልፍ በማድረግም ለአምስት ቀናት ከተሰወረ በኋላ ፖሊስ ባደረገው ክትትል ህዳር 11 ቀን 2017 ዓ ም ጅማ ከተማ ጊንጆ ቀበሌውስጥ በቁጥጥር ስር ሊያውሎ ችሏል። ፖሊስም አስፈላጊውን የምርመራና የማጣራ ስራ በተከሳሹ ላይ በማጠናከር የምርመራ መዝገቡን በበቂ ማስረጃ አደራጅቶ ለአቃቢ ህግ ላከ ሲሆን አቃቢ ህግም በወንጀል ህግ ቁጥር 539 ንዑስ አንቀጽ አንድ መሰረት ክስ በመሰረት ጉዳዩ በጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ሲታይ ቆይቶ መጋቢት 2019 ቀን 2017 ዓ ም በዋለው ችሎት ተከሳሽ ፎአድ ከድር በ13 ዓመት እስራት እንዲቀጣ ይወሰነበት መሆኑን ከፖሊስ መምሪያው ኮሚኒኬሽን የተገኘው መረጃ ያመላክታል። ተከሳሹ የሆቴል ቤቱን ስራ አስኪያጅ የገደለበት ምክንያት ከነበራቸው የበፊት ግጭት ቂም በመያዝ ነው የተባለ ሲሆን መግለጫውም የግድያውን ምክንያት ባይገልጽም ከአካባቢው ሰዎች እና ጉዳዩ ከቅርብ ከሚያውቁ ግለሰቦች የተገኘው መረጃ ግን ተከሳሹ ወደ ሆቴሉ እንዳይገባ በመከልከሉ ቂም ይዞ ድርጊቱን ፈጽሟል ነው የተባለው። ዘገባው የኤደን ሽመልስ ነው። የተከበራችሁ ተመልካቾቻችን የሀገር ውስጥ ጉዳዮቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ወደ ባህር ማዶ ጉዳዮች እንሸጋገር። በቅድሚያም ኢራን በኢራን ላይ የተጣሉት ማዕቀቦች እንዲሁም የሩሲያና የዩክሬን የተኩስ አቁም ንግግር የነዳጅ ዋጋ እንዲጨምር ማድረጋቸው ተሰማም። የሩሲያ ና የዩክሬን ጦርነትን ለማስቆም ያለመ የተኩስ አቁም ንግግር መደረጉና ከኢራን ወደ ውጭ በሚላኩ ምርቶች ላይ የተጣሉት አዲስ ማዕቀቦች ተጽዕኖ በማመዛዘን የነዳጅ ዋጋ ሰኞ ሁለት ጨምረዋል። ብሬንት ክሩድ ያልተጣራ ድፍድፍ ነዳጅ በበርሜል 72 ነጥብ ሁለት ዶላር ወይም የአራት ሳንቲም ጭማሪን አሳይተዋል። ዩናይትድ ስቴትስ ዌስት ቴክሳስ የድፍድፍ ነዳጅ ዋጋ ደግሞ በ8 ሳንቲም ወይም በ0 1 በመቶ ጭማሪ በማሳየት ወደ 68 ነጥብ 36 ዶላር ከፍ ብለዋል። አሜሪካ በኢራን ላይ የጣለችው አዲስ ማዕቀብና ና ከኦፔክ ነዳጅ አምራች ቡድን የተገኘ ያገኘው የቅርብ ጊዜ ውጤት እቅድ ከፍተኛ የአቅርቦት ተስፋን ስላሳየ በሁለቱም መመዘኛዎች ለሁለተኛ ተከታታይ ሳምንት ትርፍ አስመዝግበዋል። ነዳጅ ዘይት ዋጋ ያለው የገበያ ሂደት በቅርብ ጊዜ ተሻሽሏል። ምናልባትም ካለፉት የተጋነኑ ሁኔታዎች በቴክኒካል መልሶ ማገገሚያ ዩናይትድ ስቴትስ በኢራን ኤክስፖርት ላይ ከጣለችው ማዕቀብ የሚመነጨው የአቅርቦት ስጋቶች ና አንዳንድ የአሜሪካ ተገላቢጦች ታሪፎች ከሚፈራው ያነሰ ሊሆን ይችላል በሚል ብሩህ ተስፋ እንዳላቸው የአይጂ ገበያ ስትራቴጂስት ዮፕ ጁንሮንግ ተናግረዋል። የኢራን ነዳጅ ወደ ቻይና የሚላከው ላይ አዲስ የአሜሪካ ማዕቀብ በግል ባለቤትነት በተያዘ የጋዝ ነዳጅ ማጣሪያና ታንከሮች ላይ የመርከብ ወጪን በመጨመር በቅርብ ጊዜ ውስጥ ችግርን ፈጥሯል። ይሁን እንጂ ሰፋ ያለ የፍላጎት አቅርቦት መኖሩ ሁኔታው አስጊን አድርጎታል። የዩክሬን ሩሲያ የተኩስ አቁም ንግግሮች በመጨረሻ መፍትሄ ላይ የሩሲያ ኤክስፖርትን የመጨመር ተስፋን ያሳድጋል ተብሎም ይታመናል። ይህም የኦፔክ ፕላስ ምርት ደግሞ በሚያዝያ ወር መጀመሪያ ላይ ተጨማሪ አቅርቦት መጨመርን ያሳያል ሲሉ ኢዮፕ ተናግረዋል። በመጨረሻም አንድ አስገራሚ ጉዳይ ንንገራችሁ። ቻይናዊው ፕሮፌሰር ለፍቅረኝነት የሚፈልጋትን ሴት በማስመልከት በማህበራዊ ትስስር ገጹ ያጋራቸው መስፈርቶች እያነጋገሩ ነው ሉ በሚል መጠሪያው የሚታወቀው ቻይናዊ ፕሮፌሰር እንደ አውሮፓውያኑ አቆጣጠር ከሁለት ሺህ በኋላ የተወለደች እንስት እንደሚፈልግ የሚያስታወቀ ሲሆን ይህ ማለት ደግሞ እንስቷ ከእሱ በአስር ዓመት ማነስ አለባት ማለት ነው። በአንድ የቻይና ዩኒቨርሲቲ አስተማሪ የሆነው ፕሮፌሰር ሉ ለፍቅረኝነት የሚፈልጋትን እንስት ማሟላት አለባት በማለት ያጋራው ልጥፍ የበርካቶችን ትኩረት የሳበ ሲሆን የቻይና ሞሪንግ ፖስት ይዞት የወጣ ዘገባ እንደሚያሳየው ከሆነም የ35 ዓመት ሉ በምስራቃዊ ቻይና በሚገኘው የዥሄንያንግ ዩኒቨርሲቲ የማርክሲዝም ትምህርት ቤት አስተማሪ ነው። 175 ሴንቲሜትር ቁመት ያለውና ኪሎ ኪሎግራም የሚመዘነው ወጣቱ በዓመት አንድ ሚሊዮን ዩዋን ገቢ እንዳለውም ገልጿል። በስፖርታዊ ክንዋኔዎችና በፋይናንሳዊ ኢንቨስትመንቶች ልዩ ፍላጎት እንዳለውም የተናገረ ሲሆን ሉ ሀብታም ለሚባሉት ቤተሰቦቹ ብቸኛ ልጅ መሆኑንም በመግለጽ ከሱ በአስር ዓመታት የምታንስ እንደ አውሮፓውያን አቆጣጠር ከሁለት ሺህ በኋላ የተወልደች እንስት ለፍቅር አጋርነት እንደሚፈልግም አስታውቀዋል። ፕሮፌሰሩ አክሎ እንስቷ ከ165 እስከ 171 ሴንቲሜትር ቁመት ያላት ቀጠን ብላ ጥሩ የሰውነት ቅርጽና ውብ ፊት እንዲኖራት እንደሚፈልግም ገልጿዋል። ከአካላዊ ቁመናዋ በተጨማሪ ሉ በትምህርት የገፋች ከተቻለ በባህር ማዶ ቀለም የቀሰመች ሰዎች አሊያም ደግሞ በሀገሪቱ ካሉ ተቀዳሚ ሀያ ዩኒቨርሲቲዎች የመጀመሪያ ዲግሪ የወሰደች ልትሆን እንደሚገባም የገለጸ ሲሆን በሕክምና ወይንም በህግ የተመረቀች ብትሆን ደግሞ በምርጫ ወቅት ተጨማሪ ነጥብን ያሰጣታል ብለዋል። አነጋጋሪ ውሉ ምንም እንኳን አንስቷ ከላይ የተጠቀሱት መስፈርቶች የማታሟላ ከሆነ ጥሩ አካላዊ ቁመናና፣ የፊት ገጽታ፣ የቤተሰቦቿ የፋይናንስ አቅም ብለውም ሌሎች ክህለቶች ካሏት እድል ሊሰጣት እንደሚችልም ተናግረዋል። ነገር ግን ይህ ረዘም ያለ መስፈርት በማህበራዊ ትስስር ገጾች ከፍተኛ ትኩረትን በመሳብ ከበርካቶች ትችት ማስተናገዱን ተከትሎ ሉ የሚያስተምርበት የ ያንግ ዩኒቨርሲቲ የማርክሲዝም ትምህርት ቤት በአስተማሪው ድርጊትና ፍላጎት ምንም ጣልቃ ገብነት እንደሌለው በይፋ ለመግለጽ ተገድዷል። ዩኒቨርሲቲው አክሎ ማስታወቂያው አንዳንድ ከእውነት የራቁ መረጃዎች ይዟል ያለ ቢሆንም የተኞቹ ናቸው የሚለውን ግን ከመግለጽ ተቆጥቧል። ታዲያ ይህ ጉዳይ በማህበራዊ ትስስር ገጾች የተከፋፈሉ ስሜቶችን ያስተናገደ ሲሆን፣ ገሚሰዎቹ መብቱ ነው በፈለገው መስፈርት መሰረት የፍቅር አጋር የመፈለግ መብት አለው ሲሉ ሲደምጡ ገሚሶዎቹ ደግሞ ሉን በዚህ ቅጥ ያጣ መስፈርቱ ምክንያት ሲሰድቡ ተስተውሏል። ግለሰቡን ከተቃወሙ አስተያየት ሰጪዎች መካከል አስደንጋጭ ነገር ነው ይህ የፍቅር አጋር ለማግኘት የሚደረግ ጥረት ሳይሆን የስራ ቅጥር ማስታወቂያ ነው ያሉ ሲሆን፣ ሌሎች ደግሞ የሰው አስደናቂ የትምህርት ዝግጅት አለው፣ ስለዚህ ለእኔ የምትሆን ንስጥ እነዚህን መስፈርቶች ማሟላት አለባት ካለ መብቱ ነው። የአንዳንዶቹ አስተያየት ከፍጹም ቅናት የሚመነጭ ነው ሲሉም ተደምጠዋል። የተከበራችሁ ተመልካቾቻችን ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ ሲደርሱ የነበሩ የሰዓቱ መረጃዎቻችን እነዚህ እስካሁን ስትከታተሏቸው የውቃያችሁትን ይመስሉ ነበር። ሚሊዮን ሙሴ መረጃዎችን ያጋራዋችሁ ከመላው የዝግጅት ክፍሉ ባልደረቦቼ ጋር በመሆን አብሬያችሁ ቆይታ ሳደርግ ነበር። በሌላ ቀን በሌሎች ጉዳዮች ተመልሰን እንገናኛለን። ሰላም።